ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናቸው? ሁሉ ሰላም? እኔ እግዚአብሔር ይመስገን ደናና የገነጋ ሁሉ መልካም ቤተሰብ፣ በያላችሁ በሰላማችሁ ብዝዝት ይበልሌ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክና ሰብስክራይብ ሼር እያደርጋችሁ ቤተሰብ አበረታት። ዛሬ ይዤላችሁ የመጣሁት ቪዲዮ አንዷታችን ጓደኛዋን ያኔ ፍቅረኛዋን ማለት ነው አገባሻለሁ ይል ይልና ሶስት መቶ ሺ ብር ከፍላት አመጠዋለች እና እዚህ ካመጣችሁ በኋላ እሱ ሌላ ያፈቅራል። እና ደግሞ የሆነ አብረውም ተቀምጠዋል መሰለኝ። እና ቪዲዮ ሳላየው የራቁት ቪዲዮ ቀረጸኝ ትላለች። እና ደግሞ ያንን የቀረፀኝን ፌስቡክ ላይ ለቀቀው እያለች ነው። እና ብቻ መድኃኒዓለም ከእንዲህ አይነት መጥፎ ነገር ይጠብቀ ላለሁኝ አንደኛ አንደኛ ነገር እሱ አሁን እንዴት አምናስ ወይ ሰማንያ ባሏል አይደል? በምን እንደው ዝም ብላ እንዴት ሳምና 300 ሺህ ብር ያክል ነገር እንዴት አድርጋ አመጣችሁ? እኔ ግን በጣም የሚገርመኝ ነገር እዚህ ጋር ሴቶች እንዴት ነው ወንድ ልጅ አምናችሁ ባል ሆነኛል ብላችሁ በቃ ቢያንስ እንኳን ከተጋባችሁና የራሳችሁ ንብረት ኖሯችሁ ኢትዮጵያ አብራችሁ እየኖራችሁ ከሆነ ተስፋ ታደርጉ ትችላላችሁ። እንሁ ግን ገና ፍቅረኛ ነው፣ አፈቅረዋለሁ፣ ይወደኛል፣ ወደዋለሁ ብላችሁ ይህን ያክል ወጪ ያወታችሁ ማንጣት ጥሩ አይደለም ማለት ነው። እውነት ለመናገር ካመጣችሁ ራሱ ወጪውን እሱ ይቻል። ሌላውን ነገር ያኔ በጉልበት የምችሉትን ነገር ማገዝ እንጂ ገንዘብ ለምን ታወጣላችሁ? የሚረዳ ቤተሰብ አለን። እናት አባቶቻችንን ብሄድ እንረዳቸው የዘላለም ርቃት ነው። በሄድንበት ሁሉ እነሱ የመረቁን በሄድንበት ሁሉ ይቀናናል፣ ፈጣሪ ከጎናችን ይሆናል። ምክንያቱም እናት አባቶቻችን ንርትናል። እናት አባት እኮ እዚህ ያደረሱን እነሱ ናቸው። አንደኛ፣ ሁለተኛ ምስኪኖች የሚረዳዋሉ። በቃ ገንዘባችሁን ማስቀመጫ ካጣችሁ ይሄ ነው። ወይኔ ግን እሷ ያው እንግዲህ አብረን ሰርተን ተለውጠን ቶሎ እኔም ሰርች እሱም ሰርቶ ቶሎ የሀገራችን እንመለሳለን ብላ ሊሆን ይችላል። አንደኛ ሁለተኛ ደግሞ እዚህ ከመጣ አብረን እንኖራለን በቃ የሰው ቤት አገላገላለሁ የሚል ሀሳብ ኑሯት ሊሆን ይችላል። ግን እንደዚህ አይነት ሀሳብ የሚታሰበው አንደኛ እሷ የእኔ ወንድ አሁን በሚታምበት ዘመን ሲሆን ነው። ማለት ነው እና እስኪ ለማንኛውም ቪዲዮውን እንየሆነ ተመልሰን እንመጣለን። የሚትሰብ ይህን ቪዲዮ ስትከታተሉ ላይክ፣ እና ሰብስክራይብ ሼር ማድረጋቸውን አትርሱ። እስኪ ወደ ቪዲዮ እንሄድ። ሰባት ወር ይሆናል። ብር መልስ። በቃ እኔ አንተን አልፈልግም ብዬ አልፈልግም። በቃ ከሌላ ሴት ጋር እኔ አምጥቼ ርከድለ አልፈልግም። እና ምን በቀሰ ሰባት ወር ለሆነ ጉዳይ ቆፍጠል በታውሪ አይደለም። የጠየቁ ነው። በጸባይ ጠይቅ ይንሰጥሻለሁ። በቃ ልመና ነው የፈለገው፣ ለምኝ ይለኛል

አገባሻለሁ ብሎ ነው ያመጣ የመጣው። ከመጣ በኋላ እኔም እወደዋለሁ እሱም ይወደኛል። ነገር ግን አሁን በኋላ ላይ ሌላ ሴት ያዘብኝ፣ ወይ ብሬን አልመለሰ። ብሬን ብዬ ስጠይቅ ደግሞ የራቁት ቪዲዮ ፌስቡክ ላይ ለቀቀብኝ ነው የምትለው። ሳ የወላይታ ልጅ እና እንደዚህ ነው። እሺ አንዴ በል አውራ። እኔ እኳ አንዴ ጮክ ብዬ እንዳወራ ጋይስ፣ ቤቱን ባርኮ እሺ

እኔን ምን ነው አታውቂ አታውጭ አለኝ ሜዳ የሚባል ነገር እንዳታውጭ፣ ያለበለዚያ ገልሻለሁ። ያኔ ብዙ ሰው ገድያለሁ ስለገደልኩኝ አይነሱ። እናአቢባ ሆኖ እኮ ተረጋጊ። ስንት ያው እንደምትለው እንደሰማችኋት፣ አገባሻለሁ ብሎት ሶስት መቶ ሺህ ብር ከፍዬ አመጣሁት። ግን እዚህ ጋር መጣሁት ወዲያ ከዳኝ ደግሞ እንደገና ብቻ አብሮ ሆኖ ምሳሌ የልብስ ያኔ ራቁት ፎቶ አንስቶኝ ተደብቆ እያነሳ ፌስቡክ ላይ ያቀቀቤ ነው የምትረው። እንግዲህ እኔ እኮ የሚገርመኝ ነገር አሁን እዚህ ጋር ተደብቆ እኮ ነው ያነሳው። እሷ ጋር ጥፋት አለ ብዬ አልገምትም። ግን አረመዳን ያለም ሲጀመርስ እዚህ በሰው ሀገር ሆኖ ከእሱ ጋር አስማያገናኛት እሷ ስብ ከሆነ አንደኛ የመጣችው ለስራ ነው ገንዘቧን በጥንቃቄ ይዛገሯ መጓዝ ሲገባበት እንደዚህ ማድረጓ በጣም ነው የሚደብረው ማለት ነው። እና ደግሞ እሱ እሱ ሲሆን ጭካኔ በዚህ ልክ ምን ያደርግለታል? ሴት ልጅ እኮ ክብር ሊኖራት ሲገባ ሴት ልጅ ማለት እናቱ ነች። እናቱ ላይ እንደዚህ አይነት ነገር እንዴት ጨክኖ ያደርጋል? እናት ላይ እንዴት ነው እንደዚህ መጥፎ ነገር የሚደረገው? ሴት ልጅ እኮ ክብር አላት። ምክንያቱም ምን ጊዜም እናት ናት ሴት። ስለዚህ ክብር ሊኖራት ይገባል። በቃ ብቻ ይከብዳል። የአሁኑ ዘመን ማለት ነው የስፈራው አሁነ ስየምር የምር በጣም የሚያስጠላ ጊዜ ሬን ያለ ነው ማለት ነው እና ብቻ መድህንን በያለንበት እሱ ይጠብቀን ከእንዲህ አይነት አደጋ ይሰውረን እላለሁኝ መ

ፎቶ የራቁት ፎቶ እያስፈራራት ማለት ነው። እንኳን ሄደውን ይህን ሶስት መቶ ሺህ ብር ገና ብዙ ብር ነው የሚቀበላት ይሄ በዚህ ሰአቱ በሰአቱ ተያዘ ሰውዬው። ገና ብዙ ማለት ነው ብር የሚያስልጋታል። ይዲሆን እንዳለ ነው ሶስት መቶ ሺህ ብሩ እንዳለ ሆኖ ገና ሌላ ማለት ነው እንድትልክ ነው የሚያደርጋት በዛ እያስፈራራ ማለት ነው። እና ብቻ መድህን ያለም ተድሃነት ጉድ ይጠብቀን እላለሁኝ። እንግዲህ ጸሎት እያደረጉ እራት መከላከል ነው። የምር በጣም እንደ አይነት ክፉ አደጋ ነው። በጣም ከባድ ነው። ብቻ እላለሁኝና ቤተሰብ፣ የዛሬው ቪዲዮን ይመስላል ላይክና ሰብስክራይብ ሼር እያደረጋቸው አበረታቶ እና ሴቱ መሆናችሁ፣ ወንዶች አትመኑ ሰውን። ዛሬ በቃ ታመናችሁም ታመናችሁም ራሱ በእግዚአብሔር መሆኑ እግዚአብሔርን ካመናችሁ በእግዚአብሔር እግዚአብሔር ያን አንድ ሰው ቢያቀርብላችሁ ያንን ሰው ያቀረበላችሁ አንደኛ ወይ ሊያስተምራችሁ፣ ሁለተኛ ደግሞ ወይ ደስተኛ ሊያደርጋችሁ ብቻ ነው የሚሆነው። እግዚአብሔር መጥፎ ነገር ለኛ ያቀርብም ማለት ነው። እና ይህን መስታሪ የዛሬው ጉዴ ላይክና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።